አራት ናቸው የንስሐ መግቢያ መንገዶች። አንደኛ ቃል በቃል ገጽ በገጽ ቀርባችሁ ይህን አድርግ ያለው ቅጣት መቀበል። ሁለት በወረቀት ጽፎ መስጠቱ። ውዳሴ ማርያም፣ ሰኞ ውዳሴ ማርያም እንድምታ ላይ ያቺ ሴት የታደለች፣ ጽፋ ኃጢአቷን፣ አባቴ እንዳትሰጠው አፈረች። አባቴ ይፋቅልሽ በለኝ ገለጥስ ታደረገው አንድ ቀርታለች አባቴ ያቸው የፈራዋት አላሳርፍ ያለችኝ ሕሊናዬን የምትጎስብ ስወጣ ስገባ የምታቃጥል ይቀርታል ለእኔ አይቻለኝም፣ ሂጃ አላት። ተዋህዶ ልጆች ስትመጣ ስትሄድ፣ የአባቶቻችንን ፈሊጥ ይሁት ስትሄዱ ውሃ ይጠማታል፣ ያለባታል መንገድ ሁለት ሰዓት ቢፈጅ አራት ሰዓት ደርሶ መልስ ሁለት ቀን ቢፈጅ አራት ቀን በፈሊጥ እግዚአብሔር ይቅር እንድላት በይ። ስትመለሽ ሞቶ ታገኘዋለች። ሳትጠራጠር ያስኪያሪን ላይ ጣላት። እስከዚህ ድረስ ነው የአባቶቻችን ሥልጣን። የተዋዶ ልጆች፣ አረ እነዚህን አባቶች እንጠቀምባቸው። ካህናትን እኮ የሾመ እግዚአብሔር ነው። ስልጣን ድዌ ፈውሱ፣ ለምጻን ጽሑ፣ ሙታን አንሱ። በከንቱ ተቀበላችሁ በከንቱ ስጡ። እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ወደ ዓለም ሁሉ ሂዱ እኮ ነው ያለው። እንዴት ያለ ሹመት ነው! ድዊ መፈወስ፣ ሙት ማንሳት ክቡራን እኮ ናቸው ከአነት አባቶቻችን እ ከባዶች ናቸው እ አንድ በታችሁ ቢፈራ ጽፋችሁ ድርጊቷን ብቻ ሰርቄያለሁ፣ ዋሽቻለሁ፣ አምቻለሁ፣ አመንዝሬያለሁ፣ ዘፍኛለሁ። ድርጊቷን ብቻ። አይ እንደው እንደ ከዕለታት አንድ ቀን እንዲ ገንዘብ ሲያጣሁና ቤት የሚንጀራ የለም እንደ ራበኝና ሰረኩ። ምን ያደርጋል? ይሁሉ አተ ምን ይሰራል? ይህ ሁሉ መቀባጠር ሰውየው ፍርድ ቤት ሄደው ለምን ገደልከው ያለታ ጫትን በላ ነበር። መጠጥ ጠጥተናል፣ ሞቅ ብሎኛል። ሰውየው ምን እየጨመረ ነው? በለው ላይ በገዛፉ ወንጀል እየጨመረ ሞቅ ብሎኛል። ከዚያ በኋላ ገደልኩት። ዳኛው የሚጠብቀው ምን የምትለው ቃል? ይሄ ሁሉ አያስፈልግም። ዋሻው ገደልኩ፣ ሰረኩ በቃ። ሶስተኛ የምትወዱት ባልንጀራ ባልንጀራ ወይስ ባላጋራ ነው? ስምንተኛ ሽ ጓደኛ ወይስ ጉደኛ አለ። ባልንጀራ የምትወዱት ባልንጀራ ካለ ወይም ጓደኛዬ ነው የሚባለው ጓደኛ፣ ጓደኛ ደግሞ ጓደኛ ጓዳ ውስጥ ያለ ሚስጢር፣ ቅቤው፣ ሽሮ፣ ጭኮ አቤት ዳቦ፣ ውርጎ ወይ እና ወይዘሮ ስንዱ እነን ከሌለሽ የቀመሙት ድቁሱ ምድሚጣው ባረ ስንቱ ጓደኛ ሚስጢሬ ገበናዬ ማለት ነው። እውነት ጓደኛ ካለ እናት ልጅ ይኸውልህ ነፍስ አባቴ መምሬ ገሌ ናቸው፣ ስሜን እንዳትንግር ግን፣ የነፍስ ልጅ ሆኖ በላቸው እርሶን ለማየት ፈርቶ አብሮ ስለኖረ አቤት